አሁን እሱ ግን እንደ ወያ ጥሪ ሆኖ ይጠብ ይሆን ወይ እንዴት ይሆን ይሆን ነበር ያልኩት፣ ሞክሩ ሲለኝ ማለት ነው። ብዙም ደስተኛ አልነበርኩም፣ ማለትም ይጠበኛል፣ ይሰፋኛል በሚለው ማለት ነው። ግን ስለብሰው ማሻአላ ለታየት ሰርፕራይዝ አድርገኝ ነው ማሜ ማለት ነው። እስኪ ሁሉኝ ሽፎን ማለት ነው። እንዴት ነው? ሄደብኛል፣ አልሄደብኝም? በጣም ያምራል አይደል? እኔ በጣም ነው የወደድኩት ከለሩ ማለት ነው። በጣም አሪፍ ነው። ሰላም አለይኩም ረሕመቱላህ በረካቱ ድነት ተከበራችሁ የኢትዮጵያ ቤተሰቦቻችን እንደውም በዓለም አቀፍ የምትገኙ እስላም እህት ወንድሞቻችን ሙስሊሞች እንኳን አደረሳችሁ ኤድ አልፈጥር በዓል ማለት ነው እንኳን አደረሰን እና አደረሳችሁ እና እንደሰናችሁ ደህና ናችሁ ወይ የመዳም ቅመሞች አውሽሩ እናንተም እንግዲህ በ ሃገራችሁ ገብታችሁ እንደ እኔ ከብዙ ዓመት በኋላ ገብቻ ግሬ ይኸው ኢድን ለሶስተኛ ጊዜ አከበርኩ ማለት ነው። አልሐምዱሊላ በጣም ደስ ነው የሚለው እንግዲህ ዛሬ ጣፍን ሰንብተና ነገራችን ላይ ከማሚ ጋር ብቅ ብለናል ማለት ነው። እንደዝፋ ብለናል። እንግዲህ እንኳን ለአዲስ ሺህ አራት መቶ አርባ ስድስተኛ ሁለት ተከበረው ኢድ አልፈጥር በዓል ሙስሊም ሆይ በሰላም በፍቅር በጤና መተሳሰብ እንኳን አደረሳችሁ ማለት ነው። እንኳን አብሮ አደረሰን እና እንግዲህ በዓልን በጣም ደስ በሚል ሁኔታ በአሪፍ በሰላም በፍቅር ሰግዴን አሁን መተን እናንተም ያው ቀረብላችሁን ነው ሰላም እንበላችሁ በሚል ሀሳብ ነው አሁን የመጣ ነው እና እኔም ያው ጀለቢ እንደለበስኩ እናቴም ያው የለበሰችውን እንግዲህ የለበስኩት ይሄ ሰርፕራይዝ ነው ማለት ነው። እንደው ቪዲዮ ልስራ ነበር አልሞቼ ብሎ ነው በጣም ቢዚ ሁኜ ነው እና የምታዩት ሰርፕራይዝ አድርገኝ ነው ማሜ ማለት ነው። እስኪ ሁልኝ ሽፎን ማለት ነው። እንዴት ነው ሄደብኛል አልሄደብኝም? በጣም ያምራል አይደል? እኔ በጣም ነው የደርኩት ከለሩ ማለት ነው። በጣም አሪፍ ነው። ደግሞ እዚህ ላይ የቅጥል መሆኑ በጣም ውበት ሰጥቶታል ማለት ነው። አሁን ሽፎን ሆኖ እዚህ ላይ በጎማ ይሰራና ና ዝም ብሎ እዚህ ንፍት ነው የሚለው ከዚህ ማለት ነው። እንደዚህ ቅጥል ሲሆን ደግሞ በጣም ክትት ያለ ቆንጆ ነው የሚሆነው። እና እኔ ብልክ እራሱ ማወቅ በጣም ጎበዝ ነው ማለት ነው። ከደሴ ነው ገዝቶት የመጣው እና ሰርፕራይዝ አድርጎኛል ማለት ነው። ይህም ብቻ አይደለም ብዙ ነገሮች ገዛስታል ማለት ነው። እንግዲህ እሱን መርቆልኝ ከአመት አመት ያደርሰን አይለየን። እጃችን አላህ አርጥበው። አንድ ሰው እ ሰርፕራይዝ የሚያደርገው እጁ ርጥብ ሲል ነው። እና እጃችን አላህ አርጥበው። የመዳም ቀመሞች፣ እስኪ ዩቱባችን እናንተን ማሳድጉን ሰብስክራይብ ላይክ ያደርጋችሁ ማለት ነው። ቤታችንም እንደምታዩት ፋ አድርገናል። እንሻላ በኋላ ደግሞ ቀሪው ምናምን አለ በደንብ ማለት ነው። ዳቦ አለ፣ ይሄው ዳቦ ስል ምልጥ ሙጌራ አለ ተደፍቷል ማለት ነው። እና በኋላ እናሳያቸዋለን። ይሄው ቤታችንም ፋ ፈካ አድርገናል ማለት ነው። እንሻላ ደግሞ ይሄው ለውጥ አለ አይደል፣ ለውጥ አለ። ያው እንግዲህ እስከ ዛሬ ድረስ ትንሽ ያው እንደነገርኳችሁ ትንሽ ያው ከአቅም ማለት ነው አንጻር ብዙም እንደዚህ ያው ኢኮኖሚ አዛብቻለሁ ማለትም፣ እዚህ ያው ከዛ ስመጣ ብዙ ነገር ወጭ ስለበዛብኝ ነበር። አሁን ግን በመስራታችን አልሐምዱሌላ ያው ቤታችንንም እየቀረውን እያስተካክልን ነው ማለት ነው። አሁንም ደግሞ እንሻአላ የምናስተካክለው ደግሞ እንሻአላ፣ አሁን ደግሞ ሶፋ እናደርጋለን እንሻአላ ማለት ነው ማለትም ቤቱ የሚመጣው ለአረቢያ መጅልስ ሳይሆን ለሶፋ ነው። ለሶፋ በጣም ይመቻል። ለአረቢያ መጅልስ ግን ብዙም ቅርጽ አልሰጠውም ማለት ነው። ግን ቢሆንም አልሐምድላህ ረብል ዓለሚን የሰው ልጅ ተሰራ የማይለብሰው የማይደሳበት ነገር የለም መከፋት ነገር የለም ማለት ነው። ዋናው ስራ ነው። አልሐምድላ እየሰራን ነው። ማሜ ያው እንግዲህ ሀገሩ ላይ ተረጋጋ። አረብ ሀገር ላይ ሄድ፣ ፓስፖርት አውጥቶ ነበር። አይ ለስራ ስራ፣ አገሬም ስራ ነው፣ እዛም ስራ ነው። ምን ይሰራልኛል ብሎ ያው እንግዲህ ፓስፖርቱን ይዞ ቁጭ ብሏል። እየሰራን ነው ማለት ነው። አልሐምድሊላህ እኔ እናቱ ጋር እንግዲህ የማታቆኝ ምናልባት ብዙዎቹ ሚስት ናት እን እህቱ ምናት እን የምትሉ አላችሁ። አሁን ሰብስክራይብ ያደረጋችሁና እኔ እናቱ ነኝ ማለት ነው። አስራ አምስት ዓመት አስራ ስድስተኛው ላይ ነው የተወለደው እና ያው እንግዲህ አስራ አምስት ዓመት በጫ የናክል የሚካበድ አይደለም ቅርብነን ማለት ነው። ተከታታይ በሉት እና ያ እንደዚህ ነው እላችኋለሁ። ኢንሻአላህ ደሞ ቀጣይ ቪዲዮ ሰፋ አድርገን እንሰራለን። እና እንደዚህ ነው። እስኪ ማሜ ደሞ ያወራችሁ የተረፈውን እና ሁላችሁንም የመዳም ቁሞች በተለይ ወደ ሀገራችሁ መጣችሁ ደግሞ ሀገራችሁ ቤተሰቦቻችሁ ጋር ወንድሞቻችሁ፣ ብቻ ቤተሰብ ዘመድ አዝማድ ጋር በዓልን የምታከብሮ ተሰባስባችሁ በቃ ምን ለበላችሁ በራሳችሁ ቤት ምትለፉ ያድርጋችሁ። እና እናቴ ዛሬ በነገራችን ላይ ስንት ሰዓት ምንም ያልተኛችም አዳር ሙሉ አራት ሰዓት ስትሰራ ምን ስትል ቤቱ ሲዘጋጅ አብዛኛውን እኔ ይሄንን ማነጣጠፍ ምናምን ይሄንኛ አብዛኛውን አግዣታለን። እና ይሄን የቤት ዲኮር ምናምን ስታረግ ይታያችኋል ከጀርባ ስትሰራ። እና ቡፌ ራሱ ቦታ ሲቀየር ፊት ከዚህ በኩል ነበር ፊት አሁን ወደ ዞሮ ቦታ ሲቀየር ከኋላ ላይ እንደምታዩት መጋረጃ በጣም ተቀይሯል። እና ቪዲዮ ሰርቻለሁ። ቀጣይ ቪዲዮ በደንብ ታዩት ታዩልናላችሁ፣ ቤታችንን ትመርቁናላችሁ። አሁን የመጣሁት ያው እንኳን አደረሳችሁ ልንል ነውእና አንዳንድ ጊዜ ደግሞ ደሞ የመዳም ቅመሞች ሁነን መምጣት በጣም ትልቅ ነገር አለው። ለምን ብትሉ እኔ አሁን በፊት በእርግጥ ከህፃነቴ ጽዳት ወዲያለሁ፣ ማጽዳት ፈልጋለሁ፣ ቤት ማስተካከል ወዲያለሁ ማለት ነው ግን አሁን ማለት ነው ምጥር አድርገን የምናጸዳው ጥሩ ነገር የምንሰራው፣ ከመዳሞች ብዙ ነገር ተምረናል። ከመዳም ቤት ብዙ ተምረናል። ቤታችን እንድትረከረክብን አንፈልግም። ብዙ ነገር ስላየን እዛ እዚህ ስንመጣ ይደብረናል። እና አልሐምዱሊላ ደግሞ የራሳችሁ ቤት ሲሆን ብታትረከረኩት፣ ብታጸዱት፣ ብትቀይሩት ደስ ነው የሚለው። ወላ አልሐምዱሊላ እና እኔ ምንም ይሁን እንደው ምንም ይሁን እንኳን እንደዚህ ተው። አልሐምዱሊላ ምንም ባይኖር ራሱ የሰላም እንቅልፍ ተኝተን ራሱ ማደራችን ራሱ በጣም ደስ ይለኛል። ከኪራይ ቤት መውጣት እኔ አምስት ዓመት ሙሉ ኪራይ ቤት ነበር የምኖረው ማሜን ይዤ ማለት ነው። እና ባለም ሲመጣ አላገባም ልጄን አላስከፋም እያልኩኝ ብዙ ዓመት ኑር ያለው ማለት ነው። አልሐምዱሊላ ብዙ ውጣ ውረድ ወርዶ አልፎብኛል። አሁን ደግሞ የራሴ የምለው ቤት ይዤ ስኖር አልሐምዱሊላህ ደስ ብሎኛል ማለት ነው። እናንተም ደግሞ መታችሁ በሀገራችሁ የምትኖሩ የምትደሱ አላህ ያደርጋችሁ። ቀጣይ ቪዲዮ ደግሞ ስለ እናንተ የተወሰነ ቀጨባድ ገን እናወራችኋለን። ስለኛም ደግሞ ብዙ ቪዲዮዎች የቀረጽናቸው አሉ እንዳይበዛባችሁ ፖስተዋለን። እንሻላ ከእናንተ የሚጠብቀው ላይክ፣ ሼር፣ ሰብስክራይብ ነው እና እና ሁላችሁም የመዳም ቅመሞች የእናቴ ድል አብዛኛው ለእናንተ እንዲገጥማችሁ በጣም ዱዓ እናደርጋለን እና አብዛኛው ቤት የሌላችሁ አላችሁ። አሁን ቢያንስ ሁላችሁም የመዳም ቅመሞች ቤተሰብ ስታስደሱም በጣም ምርቃናችሁን እንዲደርስ በጣም ደስ በጣም በጣም ማለት ነው እኛ ዱዓችን እናንተ የለፍታችሁበት ውጤት ሲደርስ ነው እና ሁላችሁም የቤተሰቦቻችሁ ዱአ ይደርስላችሁ። ሁላችሁም ብዙ ነገር አይታችሁ ነው የምትሄዱት። መቼም ከዚህ ስትነሱ ከኢትዮጵያ መጀመሪያ ስደት ስትመኙ የሆነ ነገር ሁናችሁ ነው ከፍቷችሁ ነው እ የምትሄዱት ድልቷችሁ አይደለም እና ቤት ይልላችሁ ቤታችሁን ሰርታችሁ በቃ ትንስ ብር ይዛችሁ እድሜያችሁን እንዳትፈጁ። የምሬ ነው። ቢያንስ እንደ 300 ሺ ብር ካላችሁ እሱ ቢያንስ አሁን ታጠራቀማችሁት ምንም ብር አይደለም ለእናንተ እርግጠኛ ነኝ። ምንም አይደለም፣ ምንም አይደለም። እሺ 300 ሺህ ብር ቢያንስ አንድ ሺህ ሪያል እንኳን ብትሰሩ ቢያንስ ወደ 35 ሺህ ትሰራላችሁ ማለት ነው እና ቢያንስ የሁለት ዓመት ስራችሁን የሚሆኑ እና ሁለት ዓመት ብዙ ሊሆናል ግን ታግሳችሁ፣ ሰርታችሁ ቤታችሁን ቢያንስ በጣም ሳይጋነን በጣም ሳይበዛ በጣም ሳያንስ ሰራ ሰራ አድርጋችሁ ቤታችሁን ባላችሁ አቅም ጸዳ አርጋችሁ ወደ ሀገራችሁ ገብታችሁ ደግሞ እንደዚህ በማረ ሁኔታ ሁሉም በጊዜው ነው። ምክንያቱም እናንተ መኖር ብቻ አይደለም ማወት ያላችሁ መሞትም አለ። እኛ ስንኖር መሞትም አለ። አናስበው ያንን። ምክንያቱም እርሚያችሁ በሄደ ቁጥር ያንን ወደኋላ አርጋችሁ ማየታችሁ፣ አሁን እርሚያችሁ እየሄደ ነው። እናንተ ወደኋላ አርጋችሁ አታስቡት። ምክንያቱም ብዙ ላይፍ እያለፋችሁ ነው። አንድ ቀን ለራሱ ዋጋ አላት ያቺ ብዙ ደስታችሁ ልትሆነ ትችላለ። በዛ ሰዓት ብዙ ልትታዩ ትችላለ። የእናንተ አሁን እድላችሁ በዛ አድርጋችሁ ኢማን ሰጥቷችሁ ዋናው ለሰው ልጅ ኢማን ነው። እና ኢማን ይዛችሁ ወደ ሀገራችሁ መታችሁ ወደ ነገር ማድረግ አለባችሁ ማለት ነው። ዋናው ለሰው ልጅ ተግስት ነው። ታግሳችሁ ሰራ ሰራ አድርጋችሁ ወደ ሀገራችሁም ቶሎ እና እንዳይረዝምባችሁ። በዓላችን እንደዚህ እያሳለፍን ነው እኛ እናንተ ደግሞ የታወቀ ነው። አብዛኛው ስራ የሚበዛባቸው ሰዓት ነው እንግዲህ። አላ ያበርታችሁ ማለት ነው። አላ ደግሞ ስራውን ቀለል ያርግላችሁ። ረመዳን ነው እንጂ አሁን ኢድ ያው እናት ቤት፣ እህት ቤት ምናምን ስለሆነ ስራተኛ ስለሚቀላቀል ብዙም አትጎድም። አይዟችሁ እንዳይሰማችሁ ያኔ እድና አረፋ ሲመጣ ሳለቅስ ነበር ሞለ ወላይ ዝምብ ላይ ከፋኛል ዝምብ ነው በቃ ራስ ብፈልግ እሺ አይለኝ ሳለቅስ ነበር ሞለ ዝምብ ነበር ይፈሰውና ማለትም ከቤተሰብ ተሰበጋር ማሳልፈው ላይፍ ድሮ ቤቴን እንዴት እንደማረ ድሮ ምናምን ያ ነው ፍት የሚመጣብኝና ራስ ማስታገስ እንኳን አልችልም ነበረ አሁን ግን አልহামዱሊላህ ከብዙ ዓመት በኋላ ደማገሬ ገብቼ እንደዚህ በደስታ መኖር መታደልን አልሐምድሊላህ እና እወቁበት ነው። እናንተ እንዴት የምንኖረውኛ? በቃ አንደኛ በመስራት ነው። ሁለተኛ ደግሞ የአገሩን ሁኔታ እና ከኢኮኖሚው ጋር እያነጻጸርን እየኖርን ነው። እዛ እናንተ አሁን ከወጥ ቦታ ላይ ስንት ብሎኬት ቤቶች ምናምን እየሰራችሁ ገንዘባችሁን አክሰራችሁ አክሰራችሁ እንደገና ደግሞ አቅም ኑሩ ማለት ነው። እንደ ሀገሩ ባህል ኑሩ፣ ገንዘባችሁን አታክሰሩ። ስትመጡ ከሰውነት ወጥታችሁ ገንዘባችሁን ማታችሁ በቃ እንደገና ተመልሳችሁ ስደት፣ ተመልሳችሁ ስደት፣ ተመልሳችሁ ስደት፣ አራት አምስት ጊዜ የሚሄዱት ፊሊፒንና ኢንዶኔሽ ነበሩ፣ የውጭ ሂንዶች ምናምን። አሁን ግን ኛም ኢትዮጵያ ጀምሯል። አራተኛ፣ ሶስተኛ፣ አምስተኛ እየሄዱ ነው ማለት ነው። የሚሄዱት ለምንድን ነው መጀመሪያ የሚልኩትን ብር በአግባብ ስለማይሆን ማለት ነው። እንደገና ደግሞ ከአቅማቸው በላይ ስለሚመኙ እንደ አረቦቹ ቤት ስለሚመኝ እንደ አረቦቹ ቤት በቃ ሁሉ ነገር ለምን እንደዚያ የሆነ አንድ ሀገራችን ባህል ኢትዮጵያ ነን እኮ። ድሮ የጓሳ ቤት ነው የኖር ነው። አሁን ግን ቆርቆሮ ቤት ሰራ። ይሄ ራሱ ለእኛም ትልቅ መቀየር ነው። እና እንደዚህ እንደዚህ እያላችሁ ኑሩ። ለማንኛውም ነገር ተፈልጋችሁ ደግሞ ቀጣይ ቪዲዮ ስራን እንችላለ፣ ቀጣይ ቪዲዮ እንሰራላችኋለን። እናቴ እንዴት ወደዳችሁላታሪ አልባሳት እና ወጃወት እርግጠኛ ነኝ ኮመንት ላይ ነው ማለት ነው። ለባቢ ደግሞ ሳዝር እንትን እንዳይመታብኝ ፀሐይ እንዳይመታው ዝናብም እንዳይመታው ጃንጥላም ገዝቶልኛል። የሚያምርም ወደው ማለት ነው ቆንጆ ጃንጥላ። ለባቢ ይሄንንም ገዛስቶ መጣ እና እስቲ እንጂ ሞክሪው ሲለኝ ደግሞ አይ እኔ ሰው ገዝቶት ማለት ነው ወላ በፍጹም ሰው ገዝቶልኝ አለብስም። እስከዛ ድረስ እናቴም ጋር ጣቃውን ደስታ ነው እንጂ ምሰጠኝ አሰፍተልኝ አታቅም። አሁን እሱ ግን እንደው እያጠሩ ይሆን ወይ ይጠብ ይሆን ወይ እንዴት ይሆን ይሆን ነበር ያልኩት። ሞክሪ ውስጥ ሲለኝ ማለት ነው ብዙም ደስተኛ አልነበርኩም፣ ማለትም ይጠበኛል፣ ይሰፋኛል በሚለው ማለት ነው። ግን ስለብሰው ማሻአላ ልክ በራሴ ተለክቶ የተሰፋ ነው የሚመስለው ማለት ነው። እንደምታዩት እነ ሽፎን በጣም ነው የምንወደው፣ የምመኘው ነበር እና ዘና አድርጎኛል። መርቆልኝ እናንተ ወልዳችሁ ብድሩ ይግባችሁ እናንተ ምርጥ እናት ሁኑ፣ ምርጥ ልጅ እንዲሆኑላችሁ። አዎ እንግዲህ ሰርፕራይዝ ቤተሰቦቻችሁን ማስደረግ ለምትፈልጉ ኮመንት ላይም ስርጋችን አለ የቤት ዕቃም ሁሉም ነገር እና አረባይ መጅለስ ሶፋ ከፈለጋችሁ ብዙ በሀገራችን አለ፣ ብዙ በአቅራቢያችን እዛ ላይ የጻፋችሁ ቤተሰቦቻችሁ እንደዚህ ቤታችሁን ፎ ማድረግ እንችላለን ማለት ነው። ያው እንግዲህ ግምት በጣም እንችላለን ለእናት የሚገዛው ተንታ ያላችሁ እናም እናንተ በውስጥ እያወራችሁ ብቻ የሚፈልጉትን ነገር ትነግሩናላችሁ። በዚህ አቅራቢያችሁ መገዛት መግዛት እንችላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን። ቻው።